ብዙ ሺዎች የሚያወጡትን የውበት ክሬሞች ለመግዛት አሁንም ገንዘብ እያባከኑ ነው። የሚያሳዝነው ያ ሁሉ የሚገኘው ከዚህ ከኩሽናችን ነው። በቀላሉ የምንጥለው የሙዝ ልጣጭ የብዙ ሺ ብር ዋጋ ያለው ኮላጅን መሆኑን ያውቃሉ? ከድንች ጋር ተደምሮ ደግሞ የዕድሜ ነጠብጣብንና መጨማደድን የሚያጠፋ ተፈጥሯዊ የውበት መጠበቂያ ይሆናል ዛሬ የዘመናት ሚስጥር የሆነውንና ቆዳን እንደ በረዶ የሚያነጣውን የሚመግበውንና የሚያጠነክረውን ተፈጥሯዊ ማስክ እንዴት እንደምትሰሩ አሳያችኋለሁ። ይህንን ከተጠቀማችሁ በኋላ የውበት ክሬም በፍጹም አትገዙም። እስከ መጨረሻው ይመልከቱና ቆዳውን በ20 ደቂቃ ውስጥ ይለውጡ። ውድ ክሬሞችን የሚያስቀር ተፈጥሯዊ የውበት ሚስጥር የሙዝ ልጣጭና የድንች ልዩ ኃይል። ይህ ቪዲዮ ውድ የሆኑ የቆዳ እንክብካቤ ምርቶችን በማስቀረት ከኩሽናችን በቀላሉ በሚገኝ የሙዝ ልጣጭና ድንች አማካኝነት ከእርጅና ጋር የሚመጡ የቆዳ ችግሮችን ለመከላከል የሚያስችል ተፈጥሯዊ የውበት ማስክ አሰራርን በዝርዝር ያቀርባል። ችግሩና ሚስጥራዊ መፍትሔው፣ ቆዳችንና የጊዜ አሻራዎች በዕድሜ መግፋት ለጭንቀት መጋለጥና ለፀሐይ ብርሃን በመጋለጥ ምክንያት ቆዳችን መሸብሸብ፣ መድረቅና ጥቁር ነጠብጣቦች የእድሜ ነጠብጣቦችን ሊያሳይ ይችላል። እነዚህ የእርጅና ምልክቶች የብዙዎችን የራስ መተማመን ስሜት ሊቀንሱ ይችላሉ። ሚስጥሩ ኩሽና ውስጥ ነው። ከፍተኛ ገንዘብ የምናወጣባቸው ውድ የሆኑ የውበት ክሬሞች ከመቶ ዓመት በፊት ከትውልድ ወደ ትውልድ ይተላለፍ ከነበረው የቤት ውስጥ የውበት ሚስጥር እንደወጡ እውነቱን መናገር ያስፈልጋል። ይህንን ሚስጥር ለመተግበር የሚያስፈልጉን ዋና ዋና ነገሮች አንድ የሙዝ ልጣጭና አንድ ድንች ዋናዎቹ ግብዓት ናቸው። እነዚህን ተፈጥሯዊ ንጥረ ነገሮች እንዴት ተጠቅመን ቆዳችንን እንደምናነጣና ድፍ እንደምናስወግድ በዝርዝር እናያለን። ቁልፍ ንጥረ ነገር አንድ የሙዝ ልጣጭ የተፈጥሮ ኮላጅን ምንጭ። ብዙዎቻችን የምንጥለው የሙዝ ልጣጭ በመሠረቱ የብዙ ሺ ብር ዋጋ ያለው ኮላጅን እንደሆነ ጥናቶች ያመለክታሉ። የኮላጅን ኃይል፣ ሙዝ ልጣጭ የቆዳ መለጠጥን የሚያጠናክርና መጨማደድን የሚሞላ ከፍተኛ መጠን ያለው ተፈጥሯዊ ኮላጅን ይዘዋል። ፀረ ኦክሲዳንት ጥቅም፣ በውስጡ የሚገኙ ፀረ ኦክሲዳንቶች ሜላዝማን ጥቁር ነጠብጣቦችንና የቀለም ልዩነትን በማስወገድ ቆዳን የማንጣት ችሎታ አላቸው። በተጨማሪም ቫይታሚን ሲ እና ፖታሴም ይዟል። የድንችና የኮርንስታርች አስተዋጽኦ ቁልፍ ንጥረ ነገር ሁለት ድንች ቆዳን የሚያበራ ተአምር። ድንች ለምግብነት ብቻ ሳይሆን ለቆዳ ውበት እጅግ በጣም ጠቃሚ ነው። ቫይታሚን ሲ በድንች ውስጥ ያለው ቫይታሚን ሲ በቆዳችን ውስጥ ኮላጅን እንዲመረት ያደርጋል። ይህ ደግሞ ቆዳን ከውስጥ የመመገብና የማለስለስ ኃይል ይሰጠዋል። የቆዳ ቀለምን ማብራት፣ ስኪን ላይቲንግ። ድንች ካቴኮላዝ የተባለ ኢንዛይም በመያዙ የቆዳ ቀለምን የማብራት አስገራሚ ችሎታ አለው። የእርጥበት አቅርቦት፣ ለደረቅ ቆዳ እርጥበት በመስጠት የእርጅና ምልክቶችን ለመከላከል ይረዳል። ቁልፍ ንጥረ ነገር ሶስት ኮርንስታርች፣ አጥባቂና አዋሃጅ። የኮርንስታርች ሚና በውህዱ ውስጥ ወሳኝ ነው። የመዋሃድ ሂደት፣ ዋና ዋናዎቹ ንጥረ ነገሮች የሙዝ ልጣጭና ድንች በጥሩ ሁኔታ በቆዳችን ላይ እንዲቀመጡና እንዲጣበቁ ያደርጋል። ቆዳን ማጥበቅ፣ ቆዳን በፍጥነት በማጠንከርና የማለስለስ ተጨማሪ ጥቅም በመስጠት የማስኩን ውጤት ያሳድጋል። የኃይለኛው ማስክ የአሰራር ሂደት። ዝግጅትና ንጽህና። ይህ የምግብ አሰራር ሳይሆን የውበት አሰራር ነው። የንጽህና መስፈርት ቀዳሚና በጣም ወሳኝ ነው። መጀመሪያ የሙዝ ልጣጩን በትናንሹ እንቆርጣለን። በመቀጠል አንድ ድንች ልጠን እንከትፋለን። የከተፍነውን የሙዝ ልጣጭና ድንች በአንድ ላይ በድስት ውስጥ በመጨመር 230 ኤምኤል ውሃ እንጨምራለን። በደንብ ከቀላቀልነው በኋላ ድብልቁን በዝቅተኛ እሳት እናበስለዋለን። ድብልቁ ከበሰለ በኋላ አውጥተን እናቀዘቅዘዋለን። በመፍጫ በደንብ እንፈጨዋለን። አሁን ክሬም የሆነ ድብልቅ አግኝተናል። በደንብ ያልተፈጨና ያልደቀቀ ክፍል ለማስወገድ በወንፊት እናጣራዋለን። ድብልቁን በሁለት እኩል ክፍሎች እንከፍለዋለን። ሁለቱን ክሬሞች ከተለያዩ ንጥረ ነገሮች ጋር በጥምረት እናዘጋጃለን። እርሶ ለቆዳው አይነት ተስማሚ የሆነውን ይምረጡ። ለመጀመሪያው ክሬም አንድ የሻይ ማንኪያ የተልባ ዘር ዘይት እንጠቀማለን። የተልባ ዘር ዘይት ብጉርን ተከትሎ ከሚመጣ የቆዳ መቆጣትና እብጠት አካባቢዎችን ማከም ይችላል። ሎሚ ኮላጅንና ፕሮቲን ያመነጫል፣ ይህም ለቆዳ አስፈላጊ ነው። ብዙ ቫይታሚን ሲም ይዟል። አንድ የሾርባ ማንኪያ የሎሚ ጭማቂ በደንብ ይቀላቅሉት። አንድ የሻይ ማንኪያ የበቆሎ ዱቄት ይጨምሩ። ክሬሙን በማቀዝቀዣ ውስጥ እስከ ሰባት ቀን ድረስ በመስታወት ማሰሮ ውስጥ እናስቀምጣለን። ማስኩን ከመቀባታችን በፊት ቆዳችን ንጹህ መሆን አለበት። ማስኩን በብሩሽ ወይም በንጹህ እጃችን እንቀባለን። በተለይ በአይን ዙሪያ፣ በግንባር፣ በተጨማደዱ ቦታዎችና ጥቁር ነጠብጣቦች ባሉባቸው አካባቢዎች በደንብ አድርገን እንቀባለን። ውፍረት ያለው ክሬም ቆዳችን ላይ እንዲቀመጥ እናደርጋለን። ማስኩን ከ25 እስከ 30 ደቂቃ እንጠብቃለን። በዚህ ጊዜ ውስጥ ውህዱ ቆዳውን እየሳበና እያጠበቀ እንደሆነ ይሰማል። ዝም ብሎ ዘና ማለትና ቆዳው እየተመገበ እንደሆነ ማሰብ ያስፈልጋል። 30 ደቂቃ ካለፈ በኋላ ለብ ባለ ውሃ በክብ እንቅስቃሴ በቀስታ እያሸን እናጥበዋለን። ቅጽበታዊ ለውጥ ቆዳው በይበልጥ ብሩ ለስላሳና የጠነከረ ይሆናል። የአጠቃቀም ድግግሞሽ ይህንን ውጤታማ የቤት ውስጥ ዘዴ በሳምንት ሁለት ጊዜ ብቻ መጠቀም በቂ ነው። አንድ የሻይ ማንኪያ የአቮካዶ ዘይት ሁለተኛው የሙዝ ክሬም ላይ ይጨምሩ። አንድ የሻይ ማንኪያ የአሎ ቬራ እሬት ጄል እንጨምራለን። ሁሉንም ንጥረ ነገሮች በደንብ እንቀላቀላለን። ክሬሙን በማቀዝቀዣ ውስጥ እስከ ሰባት ቀን ድረስ በመስታወት ማሰሮ ውስጥ እናስቀምጣለን። ክሬሙን በተለይ በአይን ዙሪያ፣ በግንባር፣ በተጨማደሩ ቦታዎችና ጥቁር ነጠብጣቦች ባሉበት አካባቢዎች በደንብ አድርገን እንቀባለን። ክሬሙ የተወሰነ ክፍል እስኪገባ ድረስ በቆዳ ላይ በደንብ ይሹት። በቂ መጠን ያድርጉና ሰላሳ ደቂቃ ካለፈ በኋላ ለብ ባለ ውሃ በክብ እንቅስቃሴ በቀስታ እያሸን እናጥበዋለን ቆዳው ንጹህ እና ግልጽ ይሆናል። አንጸባራቂ፣ ወጣት የሚመስል ቆዳ። ይህን ተፈጥሯዊ የውበት ምስጢር እንደወደዳችሁት ተስፋ አደርጋለሁ። ከቤት ውጭ ውድ ክሬሞችን ከመግዛት ይልቅ የቤት ውስጥ ውበት መጠበቂያን መምረጥ ብልህነት ነው። ይህን ቪዲዮ ላይክ በማድረግ ለጓደኞቻችሁ ሼር በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።